ሰላም ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከ። ኢየሱስ ብቻውን ነው። ያና እንግዲህ ምንም ማድረግ አይቻልም። ላይክ ማድረግ ጀምሩ። አራ የለን ጉድስ የትም ሰምታችሁ የማታቁትን አዳድስ ነገር ነው ማሰማችሁ። ሰማይ የለን ቅዱሳን ባለ መድኃኒቶች ይባላል። ብረቱን የነካ ሁሉ እሳቱ በብረቱ ላይ ስላለ እንደሚቃጠል የቅዱሳንን ስማቸውን የሚጠራ መቃብራቸውን የሚሳለም አፈራቸውን በጥጦ የሚጠጣ ሁሉ ከክርስቶስ ጋር ይዋሃዳል። የጨርቁን እንከመገሰፍቁ ጽንፈ ልብሱ አሃዩ የጨርቁን ጫፍ ብጫፍ ብነካ እፈወሳለሁ ብላለቻችሁ ሴት የጨርቁን ጫፍ ብነካ እፈወሳለሁ ካለች፣ የክርስቶስ የጨርቅ ጫፍ ምንድን ነው ሲባል ቅዱሳን ናቸው። ማራ አለቀኮ መቃብሩን የተሳለመ አፈሩን በጥብጦ የጠጣ ነው ነው። እንደዛ ነው፣ እንደዛ ነው፣ እንደዛ ነው። ቅዱሳን ባለ መድኃኒቶች ይባላል። ብረቱን የነካ ሁሉ እሳቱ በብረቱ ላይ ስላለ እንደሚቃጠል የቅዱሳንን ስባቸውን የሚጠራ መቃብራቸውን የሚሳለም አፈራቸውን በጥብጦ የሚጠጣ ሁሉ ከክርስቶስ ጋር ይዋሃዳል። የጨርቁን እንከመገሰስኩ ጽንፈ ልብሱ አሃዩ፣ የጨርቁን ጫፍ ብጫፍ ብነካ እፈወሳለሁ ብላለቻችሁ ሴት የጨርቁን ጫፍ ብነካ እፈወሳለሁ ካለች፣ የክርስቶስ የጨርቅ ጫፍ ምንድነው ሲባል ቅዱሳን ናቸው። ምን አሁን ይሄ ምን ይባላል? በኢየሱስ አረው ያለ እሺ፣ አፈሩበት ብጥብጦ የጠጣ ቃብር ሄዶ የሚሳለም አዎ፣ ቅዱሳን ከዛ በኋላ ገባ፣ ከስራው ጨረሰ። አንከራታች መንፈስ፣ ትውልድን የሚያንከራትት መንፈስ እኮ እግዚአብሔር የተመሰገነ ሁሉ ነገር እንዲህ በግልጥ የታየ ስመጣ ደስ ይላል። የክርስቶስን ጨርቅን አካ ማለት ሲተረጎም ቅዱሳን። አቤት ትርጉም አለው! አረ በኢየሱስ ክርስቶስ ስም ያልተባለውን የሚሰማ ጆሮ ከዚህ በኋላ የተባለውን ይስማ። አረ ወደዚህ መለስ። በጌታ በኢየሱስ እኔ እንድነው ብለው ያልተጻፈውን የሚያነብ ያልተባለውን የሚሰማ ጠማማ ትምህርት፣ አፈር በጥብጦ የጠጣ ከዛ ሄዶ የተሳለመ ከዛ ቀልድ፣ በሰው ነፍስ ላይ ቀልድ ሲውልና ገነት የሚባል ነገር እኮ እንደ ቀልድ እየታየ ነው። ማለት እኮ በልጁ ያመነ የዘላለም ሕይወት ያለ ያለ መጽሐፍ እንግዲህ፣ በሌላ የመወከረ ገደል ይገባል። ምንም ማድረግ አይቻልም። መንገድ ኢየሱስ ነው፣ ብቻውን ያድናል። አቤት ተረት ማለቅ የሌለው ተረት፣ እድሜ ጠገብ ተረት። ኢየሱስ ግን ብቻውን ያርናል፣ ምንም ማድረግ አይቻልም። ስሞይ ምንም ኢትዮጵያ ኮ ደንበሯ የእመቤታችን ኪደተ እግር ነው። ኢትዮጵያ የእመቤታችን የደንበር ሀገር ናት፣ ደንበር ናት። ከኢትዮጵያ በላ አላለፈችም። እግሯ የቆመ በኢትዮጵያ ምድር ነው። ሀገር ቅድስት የምትባለው እኮ የቅድስት ድንግል ማርያም እግር ስለቆመችባት እኮ ነው። መድኃን ኒዓለም ክርስቶስ ድክ ድክ ይላል ህፃኑ፣ እንዲ ስላለባት እኮ ነው። እዚህ የበለጠ ክብር አለ እንዴ? ቅድስት የምትባል ኢትዮጵያ ካት እስከ ከዚህ ተነስተን ዝም ብላ አይደለም ቅድስት የተባለ ኢየሱስ እኮ ድክ ድክ። እሺ ኢየሱስ ያንራል፣ እንስማ። መስማት ጥሩ ነው። ተረት ነው እኮ ያስቃል፣ እንስማ። ክብር ነው፣ ኢየሱስ ይሁን። ኡ ጉድ ነው፣ ጉድ ነው። ይሄንን አምኖ ቁጭ ብሎ የሚሰማ ሰው ግን ያሳዝነኛል።

የላባተ ድምፅን ባረከ። እመቤታችን ባረከች። ወደ ኢትዮጵያ መጣ። ዋልባ ተባረከች፣ ደብረዳሞ ተባረከች፣ ደብረ አባይ ተባረከች፣ ደብረ ቢዘን ተባረከች፣ አብረንታን ተባረከች። ይቀጥላል። ወደዚህ መጣ። ያ የተባረከበት በዓል ነው። በዓል መጣች። አጠቃላይ የኢትዮጵያን ገዳማት፣ ሌሎችን በዚህ ያሉት እንግሊዝ ጋር ሳለ ዝም ብዬ አጠቃላይ ዞረች፣ ዞሩ መጥቶ ይቁጫሉ። ይሄ ቦታ ዛሬ ምን ሊሆን? ይህ ቦታ ምን መድረሻና መነሻ ነው? ይህ ቦታ እውነቷን ነው። ቦታ ጣና ገዳም እንደቀላል እንዳታዩት። ለእመቤታችን ለጌታችን ለስደቱ ለስደቷ መድረሻና ምንድነው መነሻ መድረሻ። የግብጽን ያልጠረዳችሁ ያልተረዳችሁ ሰዎች ካላችሁ፣ ቅድስት ድንግል ማርያም ኢየሱስን እዛ ኢትዮጵያን በሙሉ እየዞረች እየዞረ ኢትዮጵያን በሙሉ እየዞረች ነበር። አሁን እሳቸው በሚያወሩበት እዛች ጋር ነው ያረፈችው። እሺ ደስ ይላል፣ በእውነት ደስ ይላል። ለዚች ሀገርም ሆነ ለዓለም በሙሉ መፍትሄው ኢየሱስ ነው፣ እሱ ብቻ ነው። የማንም ምግብ ቆመ፣ ተነሳ፣ ምንም ሊያደርግ አይችልም። ኢየሱስ ከመጣ እሱን ከተቀበል መጽሐፍ የምናገረውን አምነን ከየት በቃ ይሳካል። የእግዚአብሔር ቃል ቅዱሱ ቃል በሚናገርበት መንገድ ከየት ሁሉ ነገር ይሆናል። እንደዚህ አይነት ተረት እየሰማን የቆመበት ቅዱስ እንትን የሆነበት እርኩስ አይሆንም፣ አይሆንም። እንደዚህ አይነት ነገሮችን ቁጭ ብላቸው የሚሰሙ ሰዎች ታሳዝናላቸው የምለው ቃል ራሱ አይገልጽም። በጣም ነው የምታሳዝ በጣም። ክብር ግን ለኢየሱስ ይሁን። ተረት ግን ገዳይ ነው። ኑ ወደ ኢየሱስ፣ መፍትሄው ኢየሱስ ነው። ከእሱ ውጭ መንገድ የለም፣ ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል ስማይንንም አባታችን ወይ ካልን በኋላ እመቤታችን የምንለው ለምንድን ነው? ጸሎት ጸልዩ የሚለው ጌታችን ኢየሱስ ክርስቶስ አባታችን የሚለውን ነው። ግን ኦርቶዶክስ ቤተክርስቲያን ደግሞ እመቤታችን የሚለውን ተጨምራለች የሚል አንዳንድ አስተያየቶች አሉ። ይህን ዛሬ እንመልሳለን። በመጀመሪያ አባታችን የሚለውን ጸሎት ካልን በኋላ እመቤታችን የምንለው ምስጋናና ምስክርነት ነው እንጂ ጸሎት አይደለም። እንለዋለን መጽሐፍ ቅዱስ ጥቅሶች ከታች አስቀምጥላቸዋለሁ። ለምሳሌ እመቤታችን ቅዱስ ድንግል ማርያም ሆይ በመልአኮ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሰላምታ ነው። በሀሳብሽ ድንግልነሽ፣ ምስክርነት ነው። በስጋሽም ድንግልነሽ፣ ምስክርነት ነው። ወንድሜ መጥቶ በእርግጠኝነት ጸሎት እኮ አይደለም ይለናል። እና ምንድን ነው እና ምንድን ነው? ማነው ቀጥል ያለ ማነው ጨምር ያለ ሐዋርያ ቅዱስ ማቴዎስ ከጻፈበት ቦታ ላይ አንተ ከየት እንዳመጣሁ የማይታወቀው አረም ማነው አምጥተህ ጨምሬያለህ መጽሐፉ የሚናገረው የማቴዎስ ወንጌል ምዕራፍ 6 ቁጥር 10 ጀምሮ እንደዚህ ነው የሚናገረው ስትጸልዩ በሰማያት የምትኖር አባታችን ሆይ ጸሎት ነው ደግሞ አባታችን ሆይ ጅማሬው ይሄ ነው ጸሎት ነው አድራሻ አለው የት ሰማይ የሚኖር ከዛስ ማነው እሱ አባታችን። እንደሱ ነው የምንጸልየው። እናንተ ደግሞ መጽሐፉ ላይ የሌለውን ጨመራችሁና ቀጠላችሁና እመቤታችን ቅድስት ድንግል ማርያም ሆይ እንዴት መጣላችሁ ነው? እኔ ግራ የሚገባኝ አባታችን ሆይ ብለ ጸለይ ስታበቃ እናታችን ወይ ደግሞ ብለ ትቀጥላለን። ይ ነውር ነው የመጀመሪያው ማቴዎስ ያላስቀመጠውን ብሷት፣ ያላስቀመጡትን ያልጻፉትን ጨምረ ማንበብ ሀሰትና ውሸታም ሲያስብል ይቀጥልና፣ ደግሞ ይሄኛው ምስጋና ነው፣ ይሄ ደግሞ አድናቆት ነው። ይሄ ደግሞ ሽል፣ አትቀልድ፣ በእድሜ አትቀልድ፣ አባይ አትቀልድ። በዚህ ልክ አይቀልድም ሲጀመር። ይህንንም እኮ አንተ እንዳልከው መሸንሸን ይቻላል። ስሜ ይቀደስ የሚለው ጸሎት አይደለም፣ ምስጋና ነው። መንግስት ትምጣ የሚለው ልመና ነው እንጂ ጸሎት እንደ እንደዚህ የሚባል ነገር የለም። ራስህን አትሸውድ፣ ሌሎችን ለማሳት አትሞክር። የለም ስለዚህ፣ ከልል ደግሞ ታቆማለህ። ካላቆምክ ደግሞ ውሸታም ነህ። ለማሳመን የሚሄድበት ርቀት ምስክርነት፣ አባታችን ወይ ባለበት እናታችን አይሆንም፣ ይጋጫል። ታ ትውልድን ወደ ስህተት መንገድ አትምራ ይልልውን ቀጥል መጽሐፍ ላይ ቃል አምጣ እንቀበላለን። ምንም ችግር የለም። መጽሐፍ የምናገረውን ሁሉ እንቀበላለን። የለም የለም፣ የራስ ፍላጎት ሰው ሰራሽ ትምህርት። እዚህ ላይ ቀጥለ ያስገብጠ አይሆንማ፣ አይሆንም፣ አይሄድም። ክብር ለኢየሱስ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስበወይንንም የሚመጡ ተኩላዎች አሉ፣ አይራሩም፣ ለሰው ሕይወት ጉዳያቸው አይደለም። ተጠንቀቁ ብሏቸው ሄደ። ከሄደ በኋላ ደብዳቤ ነው አደለ? የጻፈው አንደኛና ሁለተኛ ጢሞቴዎስን ጻፍ። ስፔሻሊ ሁለተኛ ጢሞቴዎስ ቸርቿን ብቻ አይደለም፣ ድጋሚ ላላያት እችላለሁ ብሎ የሰጋው ጢሞቴዎስንም ላላያ እችላለሁ ብሎ ፈርቷል። አይደል? ሁለተኛ ጢሞቴዎስን እባክህ ፈጥነና አይደል? ያለው ልሄድ እንደሆነ ጌታ ነግሮኛል። ሳሌት ድረስብኝ ለምን አለው? ስለ ቤተ ክርስቲያን መንገር እፈልጋለሁ፣ ላንተ ስለ ኤፌሶን ቸርች እንድናወራ። ግን ምናልባት ኤፌሶን ቸርቿ ትልቅ ነች በጣም ስራ ይበዛብሃል። ስራ በዝቶብህ ግን ምናልባት ከዘገይህና ስትመጣ ካልደረስክብኝ በእግዚአብሔር ቤት መኖር እንዴት እንደሚገባ ግን ልጽፍልህ እፈልጋለሁ። አላገኘውም። ባይዘዌ ደብዳቤውን የደረስ ጳውሎስ ሄደ። ጳውሎስን ሳላገኘው ሄደ። ምን ብሎ ጻፈልኝ? ይኸው ሩጫውን ጨርሻለሁ፣ ሃይማኖትን ጠብቅ ያለው፣ መልካሙን ገድል ተጋድያል ሲለው፣ ጢሞቴዎስ ከጳውሎስ ጋር አስርተ ዓመታት አሳልፈዋል። ሩጫውን ያውቀዋል። ትግሉና ትጋቱን ያውቃል። እንዴት ነው ሊያለቅስ የሚችለው? ኤልያስ የሄደ ቀን ኤልሳ ልብሱን ቀዶ እንዳለቀሰው ሊያለቅስ ይችላል። በዚህ ይሄ ልጅ ጳውሎስን ሚስ አርጎት ነገር ግን አለው ጻድቅ ፈራጅ በሆኖ በእርሱ ፊት ቆማለሁ። እርሱም የክብርን አክሊል ይሰጠኛል። ለእኔ ብቻ አይደለም ለአንተም ጭምር ነው። እስከ መጨረሻ ድረስ የጀመርከውን ይህንን ሩጫ ጨርስ። ትዕግስቴን፣ ትምህርቴን፣ መከራዬን እነዚህ እነዚህ እነዚህ እነዚህ ተከታተል። ከማን እንደተማርከው ታውቃለህና በተረፈ የእግዚአብሔር ጸጋ ከመንፈስ ጋር ይሁን ብሎት ተሰናበቱ። ጢሞቴዎስ ቀጠለ። ባይዘዌ ተከታተለው፣ ባይዘዌ መከራይን ተከተል ብሎት ነበር። ባይዘዌ ጳውሎስና ጢሞቴዎስ ከተለያዩ በኋላ ጢሞቴዎስ እስር ቤት ገብቶ ነበር። በወንጌል ምክንያት ታስሮ ተፈቷል። ባይዘዌ ጢሞቴዎስ በወንጌል ምክንያት ጸንቶ ኤፌሶን ቸርችን አገልግሎ ጳውሎስ እንዳለው ጢሞቴዎስም ጨርሶ በክብር ነው አስረክቦ ሄደው። ጢሞቴዎስ ወደ ጌታ ክብር። ለኢየሱስ ይሁን። ደስ የምል ቆንጆ መልእክት። ኢየሱስ ብቻውን ያድናል፣ እስከ መጨረሻ ከሱ ጋር እስከ መጨረሻ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ክብር ሁሉ ለኢየሱስ ይሁን። ቀጣይ በሌላ ነገር እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ፣ ተባረኩ።